ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በ 2 በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል! ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መልበር። ለበለጠ መረጃ www ጊፍት ሪልስቴት ኮም ኢቲ ድረገጻችን ላይ በመግባት መመልከት ይችላሉ፣ ወይም በስልክ ቁጥሮች 0984 65

የሩሲያ ፕሬዚደንት ቭላዲሚር ፑቲን ከፊታችን ሚያዝያ 30 ጀምሮ ለሶስት ቀናት የሚቆይ ተኩስ አቁም እንደሚያደርጉ አስታወቁ። ክሬምሊን እንደገለጸው ተኩስ አቁሙ ከሚያዝያ 30 እስከ ግንቦት 3 ይቆያል። ግንቦት 3፣ ሜይ 11 ሁለተኛው የዓለም ጦርነት ድል የሚከበርበት ቀን ነው። ክሬምሊን ያወጣው መግለጫ ፑቲን የተኩስ አቁም እርምጃውን የወሰዱት እንዳለፈው በከፊል ያልተከበረ የፋሲካ ተኩስ አቁም ሁሉ በሰብአዊ ምክንያቶች ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ እንደሚናገሩት ከሆነም ሁለቱ ተዋጊ ሀገራት ራሽያና ዩክሬን በየሳምንቱ በጋራ የአምስት ሺህ ወታደሮቻቸውን ሕይወት ይሰዋሉ በጦርነቱ ምክንያት ዩክሬን ገና ምላሿን አላስታወቀችም። የክሬምሊን መግለጫ እንደሚለው ዩክሬንም ይህን የራሽያን ሐሳብ አፍላቂነት ትከትላም ለሦስት ቀናት ተኩስ ማቆም አለባት። ሆኖም ዩክሬን ይህንን ጥሳ ውጊያ ውስጥ ብትገባ የራሽያ ፌዴሬሽን ጦር ኃይሎች በቂና ውጤታማ ምላሽ ይሰጣታል ብለዋል። በዚያ አጋጣሚ መግለጫው ራሽያ ያለምንም ቅድመ ሁኔታ የሰላም ድርድር ለማድረግ ዝግጁ መሆኗን ገልጿል። ይህ በእንዲህ እንዳለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቫቲካን መልስ ለጋዜጠኞች በሰጡት መግለጫ ፕሬዚደንት ዘለንስኪ ክሬሚያ ልሳነ ምድርን ለሩሲያ ለመስጠት ፍቃደኛ መሆናቸውን አስታውቀዋል። እነዚህ ናቸው በዩክሬን ጦርነት ዙሪያ ያሉት አዲስ መረጃዎች። አለም አሁን እንግዲህ ከቅርብ ጊዜ ወዲህ ሩሲያ ሙሉ በሙሉ ሐሳብ በመቀበል ላይ ነው ያለችው እና ሩሲያ ሐሳቧን ሙሉ በሙሉ አሳክታለች ተብሎ መገመት ይቻላል ወይ? በቀጥታ ወደዚህ ስምምነት ውስጥ መምጣት የፈለገችበት እንደው ምክንያት ከዚህ የዘለለ ነው ብሎ ማሰብ ይቻላል ወይ? እንደገና ደግሞ የዩክሬኑ መሪ ዘለንስኪን ስንወስድ ከአሁን ቀደም በተደጋጋሚ ሐሳባቸውን ሲገልጹ የማይታሰብ የማይሞከር ነው አራቱንም ቦታዎች ሆነ ከአሁን ቀደም የተወሰደባትን ቦታ ጭምር ለድርድር አላቀርብም፣ ሕገ መንግስቲ አይፈቅድም ብለው ነበርና አሁን በምን ሁኔታ ሊፈቅዱ ቻሉ? ፈቀዱ ብለን መደምደም አልችልም። የዜና ባህሪ ሆኖ እከሌ ያሉ እንቶኔ ያሉ ነው የምንለው። አሁን ይህን ያሉት ፕሬዚደንት ዶናልድ ትራምፕ ናቸው። የሮማ ወርሰ ሊቃነ ጳጳስ ፍራንሲስ የቀብር ስነስርዓት ላይ ሁለቱ መሪዎች ቅዳሜ ዕለት ቫቲካን ቅዱስ ጴጥሮስ ቤተ ክርስቲያን አንድ አዳራሽ ውስጥ ተነጋግረው ነበረ። እና የዛ ንግግራቸው ጭብጥ ምንድነው ለሚለው የሰጡት ማብራሪያ ነው። እና እሳቸው በሰጡት ማብራሪያ ቮሎዲሚር ዘለንስኪን ጨምተዋል ሲሉ ነው የገለጿቸው። ይሄ ማለት ከዚህ በፊት ባለፈው የካትቶር ቶር በዋይት ሃውስ በዛ ኢንፌመስ በሆነ ማለት ነው በምናልባት በዓለም ዲፕሎማሲ ታሪክ በካሜራ ፊት አይነት ውርክብ አላየንም። ያንን ውርክብ በማስታወስ በዛን ጊዜ በደም ፍላትና በስሜት ይናገሩ የነበሩት ቮሎዶሚር ዘለንስኪ አይደሉም፣ አሁን ያናገርኳቸው የጨመቱ ሰው ሆኖ ያገኘኋቸው ብለዋል። እና በዚህ ውይይታችንም የክሬሚያ ልሳነ ምድርን ላለፉት አስር ዓመታት አስራ አንድ ዓመታት ሆኗል አሁን በዩ በራሽያ እጅ የቆየች በጣም ስትራቴጂክ የሆነች ልሳነ ምድር ናት። በተለይም ራሽያ የሴባስቶፖል ወደብ የበጋ የክረምት ወደብ ነው። በበረዶ የማይዘጋ ወደብ ነው። የጥቁር ባህር ባህር አይሏ ዋና ጽህፈት ቤት ነው። ጥቁር ባህር ላይ በወሳኝ መልኩ መገኘት የሚያስችላት በጣም ስትራቴጂክ የሆነ ልሳነ ምድር ነው። እና ይህን ልሳነ ምድር ፕሬዚደንት ዘለንስኪ ለራሽያ እውቅና ለመስጠት በራሽያ ግዛትነት እውቅና ለመስጠት ዝግጁ መሆናቸውን ገልጸዋል። ይሄ ትልቁን በዚህ ይህንን የዩክሬን ጦርነት ለማስቆም ፕሬዚደንቱ ላለፉት መቶ ቀናት እየባዘኑ ነው የሚገኙት። ከዚህ አንጻር ጥረታቸው ፍሬ ሊያፈራ ቁልፍ ምዕራፍ ላይ ደርሷል የሚያሰኝ ነው። ሌላ ነገር ከኪየቭ በኩል ካልሰማን በስተቀር ይሄ ነው ለአንደኛው ጥያቄው መልስ። ሁለተኛ አክቹዋሊ የአሜሪካና የአውሮፓውያን የሰላም እቅድ ምን እንደሆነ አሁን በይፋ አውቀናል። ሮይተርስ የዜና ምንጭ ሁለቱንም ማየት ችሎ ባቀረበው ዘገባ የአሜሪካ የሰላም ሐሳብ የክሪሚያ ልሳነ ምድርና ራሽያ ኦልሬዲ በ2022 ፌብሩዋሪ 24 በጀመረችው ልዩ ወታደራዊ ዘመቻ መቆጣጠር የቻለቻቸውን በዩክሬን አራት ግዛቶች ውስጥ የሚገኙ መሬቶችን እንደያዘች ትቆያለች ወይም ዲፋክቶ የራሽያ ምድር ተደርገው ይቆጠራሉ። ይህንንም በተመሳሳይ ሁኔታ ዩክሬን እውቅና እንድሰጥ ይጠይቃል። እንደውም የተለየ አረዳድ ኖሮን ካልሆነ በስተቀረ እነዚህ አራቱ የዩክሬን ግዛቶች ኬርሶን፣ ዛፖሪዥያ እንደዚሁም ደግሞ ዶኔትስክና ሉሃንስክ ሲሆኑ የሉሃንስክን 95 በመቶ ኦሬዲ በቁጥጥሩ አስር ነው የሚገኘው ሮይተርስ ባቀረበው እና አየወት ብሎ በአቀረበው ዘገባ ከሆነ የሉሃንስክ ግዛትን መቶ በመቶ ነው የሚለው ሉሃንስ ቀሪውንም ክፍል አምስት በመቶ ወር ከዛም በታች የሆነ በእጇ የሚገኘውን ወደ ራሽያ ለቃ ሉሃንስክን በተመለከተ ሙሉ ቁጥጥር ትወስዳለች የሚል ነው ራሽያ። ስለዚህ አሁን ይሄ በአሜሪካ በኩል የቀረበ ነው። ሌላው የዚህ በኔቶ ጉዳይ ላይ ያለውን ችግር የሚፈታው የዩክሬን የኔቶ አባልነትን አይቀበልም። ይህም እንግዲህ ዩክሬን የተኩስ አቁም ለማግኘትና የዘላቂ ሰላም ድርድር ለማድረግ ጦርነቱን ተኩስ አቁም ሊያቆመው ይችላል። ነገር ግን በወሳኝ መልኩ የሚያቆመው የሰላም ስምምነት ነው። የሰላም ስምምነት በሌለበት ሁኔታ ተኩስ አቁም አንደኛ፣ ሁለተኛ፣ ሁለቱም ወገኖች በዚህ ተስማምተው የሚገኙ ሲሆን ነው ሊሆን የሚችለው ስለዚህ በመካከላቸው ያለውን ግጭት በዘላቂነት የሚፈታ ስምምነት ለማድረግ እነዚህ አስፈላጊ ናቸው። በኔቶ መስፋፋት ጉዳይ ላይ ራሽያ ያላት አቋም ይታወቃል። የዚህ ሁሉ ጦርነት መነሻው እሱ እንደሆነ ነው የምታቀርበው። በአሜሪካንም በኩል ይሄ መረዳት አለ። ስለዚህ አሜሪካ ዩክሬን በምንም ሁኔታ የኔቶ አባል አትሆንም የሚል ነው የሰላም ሀሳቧ። ስለዚህ እንግዲህ ዩክሬን እስካሁን በውጊያ የተያዙትን ግዛቶች በተጨማሪ ክሬሚያ ልሳነ ምድርን ለሩሲያ አሳልፎ የመስጠት ግዴታዎች አሉባት። በተጨማሪም የኔቶ አባል የመሆን ተስፋዋን መተው አለባት። ሌላው ስትሬንጅ የሆነው ነገር ሌላው የራሽያ ጥያቄ ዲሚሊታራይዜሽን የምንለው ነው የዩክሬንን ጦር ወታደራዊ ቁመና ምን ይሁን ከዛ በኋላ የሚለውን ራሽያ የምታቀርበው ራሱን ለመከላከል በሚያስችለው አንደኛ ገለልተኛ መንግስት ነው የሚሆነው። የኔቶ አባል ያልሆነ ወይም አጌንስት ራሽያ ወይም የማይሆን ሀይል ነው እና ያ ሀይል የተወሰነ ቁጥር ያለውና የተወሰኑ ትጥቆች የሚኖረው እና ሰላማዊ ሀገር ወይም ገለልተኛ ሀገር እንዲሆን ነው ራሽያ የምትጠይቀው። ይሄን በተመለከተ የአሜሪካ ሀሳብ የሚያነሳው ነገር የለም። ራሽያም እስካሁን እየሰጠች ባለችው የተለያዩ አስተያየቶች ውስጥ ይሄንን ቅድመ ሁኔታዋን ስታነሳው አንሰማም። ሌላው እንግዲህ ሮይተር የተመለከተው ደግሞ የዩክሬንና የአውሮፓን ካውንተር ፕሮፖዛል ነው። ይሄ የእነሱ የሰላም እቅድ ደግሞ ከአሜሪካ በጣም ይለያል። ምንድነው የሚለው መቅደም ያለበት የመጀመሪያው ነገር በሁለቱ አገሮች መካከል ተኩስ አቁም ስምምነት ማድረግ ነው ይላል፣ ያለ ምንም ቅድመ ሁኔታ። ተኩስ አቁሙ ከተከበረ በኋላ ግዛቶችን በተመለከተ ምን ይደረግ፣ እንዴት እናድርግ የሚል ውይይት ሊካሄድ ይችላል። የሚለው ይሄ ነው በመሰረታዊነት ግልጽ የሆነ እውነቱን ለመናገር እንዴት ሊቀራረብ እንደሚችል አስቸጋሪ የሆነ የሰላም ሐሳብ ነይ። ዓለም አሁን አንድ ልጠይቅህ የምፈልገው ጥያቄ ምንድን ነው፣ ከአሁን ቀደም በተደጋጋሚ የአውሮፓ ሕብረት ጣልቃ የመግባት ከፍተኛ ፍላጎት ነበረውና እሱም በዝምታ ውስጥ እያለፈ ነው ወይስ ለእሱስ መፍትሄ የሚሆን ነገር ከአውሮፓ ሕብረት ጋር ተወያይተዋል ምክንያቱም ባለፈው እንደምታስታውሰው እኛ ከሩሲያ ምንም ነገር አንጠብቅም ብቻ የተኩስ አቁም ስምምነቱ እንደ ተፈጸመ እንገባለን የሚል ሀሳብ ነበራቸው ይህስ ሀሳባቸው ምን ላይ ደረሰ አዎ በዚህ ጥያቄ ምክንያት አስታውሰኛል የአሜሪካ የሰላም እቅድ ውስጥ ሮይተር ያየውና የዘገበው ስለ ዩክሬን የደህንነት ዋስትና ይሄንን በእንግሊዝና በፈረንሳይ በሚመራው የፍቃደኛ ኃይሎች ጥምረት ላይ ይተወዋል እና ግልጽ አድርጎ ያስረዳል። የዩክሬን የደህንነት ዋስትናዋ በእንግሊዝና በአሜሪካ ፊት አውራሪነት ወደ 30 ሀገሮች የሚቀናጁበት የፍቃደኞች ህብረት እሱ ይሆናል አሜሪካ የማትኖርበት ብሎ ነው የሚያስቀምጠው። በሌላው አስገር እንግዲህ ቅድም ጥያቄዎች ሁለት ናቸው። አንደኛው ለምሳሌ ቅድም ራሽያ በጽኑ ከምትቃወማቸው ነገሮች አንዱ የተኩስ ማቆሙን ተከትሎ በሰላም አስከባሪነት የሚገባ ኃይል በተመለከተ፣ ራሽያ እንደው የሚገባ ኃይል ካል አንደኛ የአውሮፓ ኃይል የምትለው ከጥያቄ ውጭ ነው እና ሌላ ኃይል እንኳ በተባበሩት መንግስታት ይባል በምናምን የሚገባው ኃይል ያልታጠቀ ነው መሆን ያለበት ነው የምትለው። እና እንዳልኩ ይሄ ወታደራዊ ቁመና ፈጥሮ የሚከታተል ሳይሆን በዚህ በሁለቱ የሺህ ኪሎ ሜትር ድንበር ላይ አሁን አዲሱ ድንበራቸው የሚሆነው የጦር ግንባሩ፣ በዛ የጦር ግንባር ላይ ማተነኮሰ ማ እንትኑን አላከበረም የሚለውን ነገር ሊከታተልባቸው የሚያስችሉ ሎጂስቲኮች የተሟሉለት ያልታጠቀ ኃይል ነው ሊሆን የሚችለው ነው ያለችው እንጂ አንድም የእንግሊዝን መለዮ ያጠለቀ ወይም የፈረንሳይን ፊልድ ጃኬት የደረበ ወይም የጀርመንን ቦርቸል የተጫማ የዩክሬንን ምድር የረገጠለት፣ ያን ጊዜ ጦርነቱ ወደ ሌላ መልክ ይዛል የሚል የራሽያ ማስጠንቀቂያ አለም። ይሄም በተመለከተ በእንግሊዝ እና በፈረንሳይ በኩል የሚሰጠው ምላሽ የፈረንሳይ ፕሬዚደንት ማክሮን ሲጀመር ይህን የማሳወቅ ግዴታ ያለብንም ፈቃድ ማንጠይቅም ከራሺያ ብለዋል፣ እና ጥያቄው የሚቀርብልን ኛ ከዩክሬን ነው። ከዩክሬን ሲቀርብልን እንገባለን። አሁን ደግሞ እያሉ ያሉት ምዕራብ ዩክሬን ውስጥ ነው እንሆናለን የሚሉት ለነገሩ ምስራቅ ዩክሬን የሚባል ከሞላ ጎደል የለም። ምስራቅ ዩክሬን ማለት ዶንባስ የምንለው የሎሃንስክና ዶነትስክ ነው እና ፕሮባብሊ ከዶነትስክ የሚተርፈው ከ25 እስከ 30 በመቶ የሆነ ግዛት ብቻ ነው። ያ ነው የዩክሬን ምስራቅ ክፍል የሚባለው፣ አለበዛ፣ ሌላው የለም፣ በእጁ አይገኝም። ስለዚህ በምዕራብ ዩክሬን ነው ኃይላቸውን ሊያስቀምጡ የሚችሉት ከጦር ግንባር ርቀው ማለት ነው እና የአየር ኃይል እና የባህር ኃይል እንቅስቃሴ በማድረግ የአየር ክልሏንና የባህር ክልሏን ደህንነት እንጠብቃለን። መሬት ላይ ደግሞ በዚህ በተዘረጋው ጦር ግንባር ላይ ራሽያ ምንም አይነት ትንኮሳ ለማድረጓን እንከታተላለን ያሉት የእንግሊዙ ስታርመር ያሉት ግን ፑቲን ወንድ ነው ዋንስ ተኩስ አቁም ተደርጎ ከዚያ በኋላ እንደለመደው ዩክሬን ይህን ተኩስ አቁም ጥሶ ጥቃት ይጀምራለሁ ወይም የሆነ ነገር አደርጋለሁ ቢል ጨዋታው ከእኛ ጋር ነው የሚሆነው ነው ያሉት። ስለዚህ ትንሽ ይህን በተመለከተ አንዳንድ አስቂ ነገሮች አሉ ማለት ነው። ለምን ያልከኝ እንደሆነ አሜሪካ በዚህ ጉዳይ ላይ እንደማትኖርበት ግልጽ አድርጋለች። የሰላም ሀሳብም ላይ ተቀምጧል። በጣም የሚገርምህ አውሮፓውያኑ ያሰቡት መጀመሪያ ያለ ቅድመ ሁኔታ ተኩስ አቁም እንዲከበር ነበር። ይሄንን አሁን ለምሳሌ አናውቅም፣ ውጤቱን። አሁንም ዘለንስኪ ክሬሚያ ልሳነ ምድርን አሳልፈው ለመስጠት ፈቃደኛ ሆነዋል ያሉም ፕሬዚደንት ዶናልድ ትራምፕ ናቸው። ታውቃለህ፣ በዚህ ወይም ዛሬ ብሽት በሚያደርጉን ንግግር አናውቅም ዘለንስኪ ሊሉ የሚችሉትን ይሄ እውነት ሆኖ ባይገኝ እና ኬቭ ያለችበት የአውሮፓ ሀሳብ ላይ ነው ከጸናች ግን ምን መሰል፣ የሚሆነው እነሱ የጠየቁት ያለምንም ቅድመ ሁኔታ መጀመሪያ ተኩስ አቁሙ ነው የሚከበረው። ተኩስ አቁሙ ከተከበረ በኋላ ከዛ በኋላ ግዛቶቹ ምን ይሆኑ በሚለው ላይ እንወያያለን፣ ውይይት ይጀመራል። የሚሉት የእነሱ ስትራቴጂ ምን ነበረ ተኩስ አቁሙ እንደተጀመረ እንዳልኩ ይሄ የፍቃደኞች ህብረት ጥንግት የተባለው ኃይል በተወርዋሪነት ይገባል ማለት ነው። ዩክሬን ራሽያ አይሆንም እያለ ቀይ ብታበራም ማለት ነው። አያ በአየር በምድር በባህር ይገባል ማለት ነው። ከዛ በኋላ ዲፋክቶ የአውሮፓና የራሽያ ውጊያ ሊፈጠር የሚችልበትን ሁኔታ ይፈጥራል። አንደርስታንዲንግ ምንድን ነው? እነዚህ ሁለት ኃይሎች በሙሉ ኃይላቸው ወደ ውጊያ ገቡ ማለት በ ምንድን ባለው ዶናልድ ትራምፕ ሊያቆሙት የመጡት ጦርነት በወሳኝ መልኩ ተጋጋመ ማለት ነው እና ይሄንን ሲናሪዮ ደግሞ አንዳንዱ ሲያስረዱ ይሄ ከሆነ ራራሻ የምቻታል ይላሉ። ምክንያቱም በብዙ በሎጂስቲክስ ደረጃ እነዚህ በተለይ በጣም በጣም ከፍተኛ ውጊያ ለማድረግ የሚያስችሉ በኤርፎርስ ብትል በዚህ በባህር አውሮፕላን ተሸካሚዎች ብትል፣ እነዚህ ጃንት በሆኑ ነገሮች ያለ አሜሪካ ያንን አይነት ውጊያ ለማድረግ አሁን አውሮፓ ዝግጅት የለውም ነው የሚሉት። ገብቷል። ቢያንስ አምስት ስድስት ዓመት ያስፈልገዋል ወደዚህ ሁኔታ ለመድረስ። እንደዚህ ውስጥ ቢገባ ራሱ ራሽያ ቀጥታ የምታደርገው አሁን ያለው ውሱን ምጥንና የሆነ አላማ ላይ ያነጣጠረ ጦርነት ይቀርና ቤላሩስን ይዛ በቀጥታ ኪየቭን ቆርጦ መቆጣጠርና እንዳለ ዩክሬን ወደ መውሰድ ነው የምትሄደው። ለምን ከዛ ይባሰ ነገር የሚመጣባት ነገር የለም። ኦርሬዲ ሰባት መቶ ሺህ ጦር አላት ዩክሬን ውስጥ አየህ፣ አውሮፓ ውስጥ ትልቅ ቁጥር ያለው ሰራዊት የዩክሬን ነው በአሁኑ ሰዓት። አይገርምም። እና በኔቶ ውስጥ ደግሞ የአሜሪካን አሜሪካ ያለችም ከአሜሪካ ቀጥሎ የማን ነው? የቱርክ ነው። አየህ ስለዚህ ይሄ ሲናሪዮ ራሽያ በሙሉ ኃይሏ ልታጥለቀልቀው ትችላለች፣ ይችላል ጦርነትን። ብዙዎችም የሰጡት አስተያየት ይሄ ነው። ስለዚህ የኒውክሌር ሲናሪዮ ደግሞ እዚህ ጋር ያን ያህል አሳሳቢ ላሆን ይችላል። ምክንያቱም የምድራችን የኒክሌር ፓወር ሀገር ራሽያ ናት። አዎ እንግሊዝና ፈረንሳይ የራሳቸው የተመጠነ የኒክሌር ኃይል አላቸው። ከራሽያ ጋር የሁለቱ ቢደመር አንድ አምስተኛ ቢሆን ነው አንድ አስረኛ እንኳ አይደርስም። ስለዚህ ይሄ ሌላ አይነት የጦርነት ሲናሪዮ የሚያመጣ ሆኖ የተቀመጠው። ይሁንና አውሮፓውያኑ ግን አሁን ያቀረቡት የተኩስ አቁሞ ቢደረግ ዲፋክቶ የበርሊንን ግንብ እንፈጥራለን። የበርሊን ግንብ ተፈጠረ ማለት ምስራቁን ራሽያ ይዛል ግድግዳለች። በምዕራቡ በኩል ምዕራባያኑ አሉ። አለቀ በቃ አትነካካም። ከተነካካ ጨዋታ በኒክሌር ነው የሚሆነው። ልክ እንደዛ ሁሉ ያንን ግድግዳ ይሰሩና አሁን ዩክሬን የኔቶ አባል ሁኚ አትሁኚ የሚል የአስፈፃሚነት አቅም አይኖራትም ራሽያ። ሁለተኛ ጦሯ ቁጥሩ ምን ይሆን ምን ይታጠቅ አይታጠቅ መወሰን አትችልም ራሽያ። ቤዚካሊ ጦርነቱ የአውሮፓና የራሽያ ነው የሚሆነው። ስለዚህ ያ አሁን አዲሱ ድንበር የጦር ግንባራቸውን ተከትሎ የሚመጣው አዲሱ ድንበራቸው የበርሊን ግንብ ይሆናል ማለት ነው። ይሄ ነው በአውሮፓውያን ዘንድ የተራመደውም ያቀረቡትም የተኩስ አቁም ስምምነት ይህንን የሚል ነበረ። ኢኖ ፕራክቲካሊ እዛ ወረቀቱ ላይ እንደዚህ ተብሎ ተጽፎ አይደለም። በቋሚነት የሚሰጡት መግለጫ በዚህ በኩል አለ። የሰላም ሀሳባቸው ላይ ያለምንም ቅድመ ሁኔታ መጀመሪያ ተኩስ አቁም ይከበር ነው የሚሉት። አብሮ ራይም የሚያደርግ ነው ይህ ንግግራቸው። አሜሪካ ግን አሁን እዚህ ላይ ምንድን ነው ያደረገችው? እነዚህ ስምምነቶች ካደረገች በኋላ ከዚህ ቀጥሎ እነዚህን ነገሮች አሁን ራሽያን ወደ ሰላም ድርድሩ እምታመጣት ኦልሬዲ ሁለት ነገር በእጁ አድርጋ ይሆናል ማለት ነው። ራሽያ ክሬሚያ ልሳነ ምድርን ዴዥር ህጋዊ በሆነ መንገድ አሜሪካ ታውቃለች ማለት ነው። በራሽያ ግዛትነቱ ዩክሬን በራሽያ ግዛትነት ካወቀች የህገወጥ ጥያቄነት ሊያነሳበት የሚችል ማንኛውም ኃይል የለም። ምክንያቱም ዩክሬን እውቅና ሰጥተዋለች ማለት ነው። ሶ የአሜሪካ የሰላም ሐሳብ ይህንን ለራሽያ ያስገኛል። ፕሬዚደንት ዶናልድ ትራምፕ የተናገሩት ትክክለኛ ሆኖ ከጸና ዘለንስኪ ይህን ጦርነት ለማስቆም ክሬሚያ ልሳነ ምድር የሩሲያ መሆኑን ያውቃሉ ማለት ነው። ይሄ ማለት ሴፊኒ በራሽያ ግዛትነቱ ላይ የሚነሳ ምንም አይነት ተቋሞ የለም ማለት ነው። ስለዚህ ዓለም አቀፋዊ እውቅና አውቶማቲክ ይሆናል ማለት ነው። የመጀመሪያዋ ይህንን እውቅና የምትሰጥ አገር ከዩክሬን ቀጥላ ራሷ አሜሪካ ትሆናለች ማለት ነው። በዚህ በጦርነቱ የያዘቻቸውንም የዩክሬን ሀያ በመቶ የሚሆን ግዛት በእጇ ታስገባለች ማለት ነው። እነዚህን ይሰጣታል። የኔቶ አባል እንዳትሆንም ለጥያቄዋን ይመልሳል ለራሽያ። ነገር ግን ከዛ በኋላ ላሉ የዲሚሊትራይዜሽን ለምትለው ለዚህ አይነት ነገሮች ጉዳዩን በዚህ ነው የሚትወው ያለው ሁኔታ ነው አሜሪካ እስካሁን ድረስ ራሽያም በዚህ ጉዳይ ላይ ያሰማችው ነገር የለም አይ ቲንክ ጥያቄዎችን መልሻለሁ ኢሳያስ አዎ አለም ለትንታኔው አመሰግናለሁ መልካም ምሽት ይሆንል መልካም ምሽት ሶስት ቀናት ብቻ ቀረው ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን ዕድል። ጊፍት ሪልስቴትስ ከደንበኞች በቀረበልን ጥያቄ መሠረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርሶ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት ምንዳው። ለበለጠ መረጃ www ጊፍትሪልስቴትስ ዶት ኮም ኢቲ ድረገጻችን ላይ በመግባት መመልከት ይችላሉ። ወይም በስልክ ቁጥሮች 0984656565 ወይም 0979656565 አለበለዛም 855 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን።